ቤት ሰብሮ ስርቆት ወንጀል የፈጸመው ግለሰብ በአራት አመት ጽኑ እስራት እንዲቀጣ ተወሰነበት። ግለሰቡ ከዚህ ቀደም ተመሳሳይ ወንጀሎችን ፈጽሞ በፍርድ ቤቱ ዋስተለቆ እንደነበረ ተገልጿል። ረዳት ሳጅን አባይነን የማየው ዝርዝር አለው የወንጀል ድርጊቱ የተፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ጎፋ ኮንዶምኔም አካባቢ ነው። የጉዳዩ መርማሪ ዋና ሳጅን አማራ አዳሙ ፖሊስ የግል ተበዳይን አቤቱታ መነሻ አድርጎ ባደረገው ክትትል በወቅቱ መስኮቱን ገንጥሎ ንብረቶችን የወሰደውን ተጠርጣሪ በቁጥጥር ስር መዋል የቻለ ሲሆን ምርመራ በማጣራት ለክፍሉ አቃቢ ህግ በማቅረብ ክስ እንዲመሰረትበት ተደርጓል ብለዋል። ተሸክሞ እየሄደ እያለ በህብረተሰቡ እያዛን ያንንም ይዘው ከመጡ በኋላ ተጠራጥረው በ ኩንታል ማዳበሪያ ተሸክሞ እየሄደ ነው የያዙት ህብረተሰቡ። ከዛም በኋላ የተሰረቀ ሊሆን ይችላል የሚል ጥርጣሬ ስላላቸው ህብረተሰቡ ወደ ፖሊስ ጣቢያ ይዘው ይመጣሉ። እኛም ያንን መነሻ በማድረግ የግል ተበዳይን ጠርተን ከተሰረቁት ውስጥ ይሄ አንተ ቴሌቪዥን ነው የሚል ነገር ጠርተን ካስመረጥነው በኋላ እሱም የኔ ነው የሚልና የገዛበትን ደረሰኞችን ይዞ መጣ። እንዲሁም የራሱ መሆኑን መረጠ። ከዚያም በኋላ ያን መነሻ በማድረግ ማስረጃዎችን በማሰባሰብ ማን ነው፣ እንዴት ተወሰደ፣ የትን የወሰደው የሚለውን ነገር በማጣራት እሱም እዛ ቦታ ላይ እንዴት እንደወሰደ ቦታው ጭምር ወስዶ በመምራት ከዚያም ያልተመለሱ ኤግዚቢቶችን ከሌላ ግብረአበር እንደሰጠ እሱንም ንብረቶችን የማስመለስ ስራ ሰራነን ከዚያም የምርመራ መዝገቡን በተገቢ ሁኔታ አጠናቀን ለክፍሉ አቃቤ ሕግ በማቅረብ ክስ እንዲመሰረትበት ለንፋስ ስልክ አቃቤ ሕግ ከላክነ በኋላ ንፋስ ስልክ የመጀመሪያ ደረጃ ፍርድ ቤት ቀርቦ ሌሎችንም ያስተምራል ሌሎቹም ከዚህ ወንጀል እንዲጠነቀቁ የሚል ጥፋተኛ ሆኖ ስላገኘው አራት ዓመት ጽኑ እስራት እንዲቀጣ ተወስኖበታል። ህብረተሰቡ እርስ በእርስ በመጠባበቅ ለወንጀል ፈጻሚዎች ምቹ ሁኔታን መፍጠር የለበትም ሲሉም ዋና ሳጅን አማረ ተናግረዋል። ህብረተሰቡም እዛው ጎረቤት ለጎረቤትም ማን የሚወጣው ማን ነውስ የሚያድረው የሚለውን ማንስ ምን ያደረጋን የሚለውን መጠባበቅ፣ እንዲሁም ግቢውም ደግሞ መብራት ማብራት ይፈጸማሉ የሚሉትንም ነገሮችን ቦታዎችንም ህብረተሰቡ ጋር እንዲሁም ከፖሊስ ጋር በመቀናጀት ይህንን አይነት ነገር እንዳይፈጸም አብሮ መስራት እንዲሁም ሌሎቹ ህብረተሰቦች ደግሞ መልካም ነገር የሚያደርጉ ስላሉና እንደዚሁም መልካም ነገር የሚያደርጉትም ደግሞ በዚሁ እንዲቀጥሉልን የሚያዩት ተሸክሞት የሚድ አጠራጣሪ ነገሮችም ካሉ ደግሞ እንዲሁም ወደ ፖሊስ ጣቢያችን መረጃ መስጠት። ግለሰቡ በፈጸመ ወንጀል ተጠርጥሮ በቁጥጥር ስር ውሎ ምርመራ እየተጣራበት እንደሚገኝ ከዚህ ቀደም በአዲስ ፖሊስ የቴሌቪዥን ፕሮግራማችን ማስተላለፋችን የሚታወስ ነው።